ሲያስጥልኝ እንደምትሰነበታችሁ ስፒድ ኢትዮጵያ ከኢቤስ ቴሌቪዥን ጋር በመተባበር በየሳምንቱ የተለያዩ ዝግጅቶችን ወደ እናንተ ያደርሳል። በዛሬው ዝግጅታችን ደግሞ ባለፉት ሳምንታት ጀምረን ስለጀመር ነው በፋይናንስ ቴክኖሎጂ ላይ ፊንቴክ ዙሪያ የፋይናንሱ ዓለም የቴክኖሎጂ ውጤት የሆነውን እያነሳ እንነጋገራለን። ማርታ ገብርሃኑስ ፕሮግራሙን እያስተዋወቁ አብራችሁ ቆይታ ያደርጋለሁ። መልካም ቆይታ። ብሎክቼን በፋይናንስ ዘርፍ ተጽዕኖ ፈጣሪ እንደሚሆን ቢገመትም

ቱት በአብዛኛው እንደ ቢትኮይን፣ ኢቴሪየም፣ ሊብራ የመሳሰሉ ሪፕል፣ እነዚህ እነዚህ በደንብ የሚታወቁ ናቸው። 500 ዶላር የተመለሰበት ነውእና የገማ የገበያ ኮንፊደንስ በጣም ሲጨምር ዋጋው እየጨመረ ይመጣል። በጣም ዝቅ ሲል ደግሞ እንትን እያለ ይመጣል። ይሄ ደግሞ የሚያሳየው ገበያው ናቹራል እንደሆነ፣ የሆነ በሆነ ተጽዕኖ ውስጥ እንደሌለ፣ በፍላጎትና ሰፕላይ ኤንድ ዲማንድ በምንለው ብቻ እየተመራ ያለ ማርኬት ነው። የሀገር ምርጫ ላይ በየቦታው ይለቀማል የህዝብ ድምጽ፣ ከዛ በኋላ ይቆጠራል፣ ከዛ በኋላ አናውንስ ይደረጋል ማለት ነው። ነገር ግን ብሎክቼንን በመጠቀም ለምሳሌ ቆጣሪዎች ተሳቱ ይችላሉ፣ ቮት ላይ ሲሆን ማለት ነው። ቆጣሪዎች ተሳቱ ይችላሉ፣ አንዳንድ ሰው ሁለት ጊዜ ቮት ሊያደግ ይችላል፣ ማጭበርበሮች ሊሰሩ ይችላሉ ማለት ነው። ይህን እንዳለ የሚከታተልን ነገር ምንድን ነው? አንድ ቮት ልክ ሲመዘገብ ብሎክቼን ላይ ሁሉም መዝገቦች እኩል አብዴት ያደርጋሉ። ስለዚህ ማንነት ውስጥ ለሚታወቅ በዛ ማንነት ድጋሚ ቦት ማድረግ አይችልም ማለት ነው። ሁለተኛ ነገር ቁጥር መሳሳት የሚባል ነገር የለም። በጣም ሶፊስቲኬትድ የሆነ ሲስተም ስለሆነ ግልጽ የሆነ ነገር እንትን ያደርጋል ማለት ነው በሀገራችን በሕግ ማገድ ብቻ ግን ላያቆመው ይችላል። ኮምፕሊትሊ ሶፍትዌር ላይ ራን የሚያደርግ ነገር ነው። የራሱ የሆኑ ዋለቶች አሉት። እንግዲህ አማራጮች ይሰጣል። ቢትኮይን ይፈጥራቸዋል ተብሎ አይታሰብም። ምክንያቱም አንደኛው ደግሞ ገንዘብ የሚፈጠርበት ምክንያት ደግሞ ፍራክሽናል ሪዘርቭ የምንለው ነው እና ፍራክሽናል ሪዘርቭ ያስፈልጋል። የቢትኮይን የገንዘብ አፈጣጠር የካፒታል ገንዘብ አፈጣጠር ነው። ካፒታል ማለት እንግዲህ ልቅ ድሮ ወርቅን ቆፍረን፣ ሰርተን፣ ለፍተን በላባችን አለ ብዙ ነገር ካወጣን በኋላ ነው ወርቁ የምናገኘው ና ከዛ ገንዘብ የሚሆነው ቢትኮይንም አንድ ሰው በማይነር ሆኖ የቢትኮይን ትራንዛክሽንን ብዙ ገንዘብ ካወጣ በኋላ ማሽኖቹን ከገዛ በኋላ ምን ካለገ በኋላ አሴት ካወጣ በኋላ ተሰርቶ የሚመጣ ገንዘብ ነው። የቢትኮይን የገንዘብ አመጣጥ እንደዚህ ነው። የባንኮች ደግሞ የገንዘብ አመጣጥ ፍራክሽናል ሪዘርቭ ነው። በብድር የሚመጣ የገንዘብ አወጣጥ ነው እና ይሄኛው ግን የካፒታል ገንዘብ ዓለም ላይ ከወርቅ ሪዘርቭ በኋላ ቀርቶ ነበረ። አሁን እሱም ኤሌክትሮኒክስ በሆነ መንገድ የሚያመጣ እሱ ሲስተምም ያስፈልገናል። ለምክንያቱም በዚህኛው ብድሮች በተበላሹ ቁጥር በ1998 አሜሪካ ውስጥ ያየነው ነው። ኢንፍሌሽን፣ የኢኮኖሚ ችግር እዚህ ውስጥ ሁሉ ኢንቮልቭ ያደረጉ ምስኪን ሰዎችም የሚጎድበት ሲስተም ስለሆነ ሁለቱንም ሊያመጣጥል የሚችል ባላንስ ሊያደረግ የሚችል የፋይናንስ ሲስተም የፈጠረ እና እነሱንም በተወሰነ መንገድ እንደሁም ሊጠቅማቸው ይችላል ብዬ ነው ፐርሰናሊ ማስበው። ወንጀሎች የሚሆን ለሌሎች ወንጀል ነክ ተግባራት የመዋሉ ጉዳይ መፍትሄ የተበጀለት አይመስልም። ብሎክቼን ሀክ የሚደረግ ነገር አይደለም፣ በጣም ሴኪዮር ነው። ነገር ግን ኮይኖቹ ቢትኮይን የሚቀመጠው ዋሌቶች ውስጥ ነው። ካምፓኒዎች ዋሌቶች ያዘጋጃሉ ማለት ነው። እና ዋሌቱ ግን ሀክ ይደረጋል። በጣም ብዙ መቶ ሺህ ቢትኮይኖች አንአካውንትድ ሆነው ጠፍተዋል እስካሁን ድረስ ማለት ነው። እና ከዚህ ጋር ካልሆነ በስተቀር ብሎክቼን ሲስተሙ ላይ እውነት ለመናገር እንደዚህ ነው የሚባል አሉታዊ ጎን የለውም። ከመንግስት ሳይድ ዲሴንትራላይዝድ መሆኑ ወይም ደግሞ አንድ የሚቆጣጠረው አካል አለመኖሩ ከሬጉላቶሪ ሳይድ ስናየው ትልቅ ሆነ ዲሰርቫንቴጅ ነው። ስለዚህ ማንም ሰው ተነስቶ የሆነ ኮይን አምጥቻለሁ ብሎ በደንብ ህዝቡን ማታለል ማጭበርበር ይችላል ማለት ነው እና ለዛ ነው ሁለት አይነት ጎራዎች አሉ ማለት ነው። አንደኛ ሰዎች ማንነታቸውን ግልጽ ሳያደርጉ ወይም በአርቲፊሻል ማንነት ሊገበያዩበት ይችላሉ። ላልተፈለገ ዓላማ ሊውል ይችላል። እንደ ኢንቨስትመንት ኢንስትሩመንት እየታየ ስለሆነ አሁን አንዳንድ ግብይቶች አተ ዲስካውንት በቢትኮይን የሚሸጡበት ሁኔታ አለ። አሁን ቢትኮይን ሰዎች እንደ ኢንቨስትመንት አማራጭ እያዩት ስለሆነ ሀብትና ንብረት ወደ ኤሌክትሮኒክ ወደ ዲጂታል ሌላ ባክ የሚያደርገው ኮሞዲቲ በሌለበት ሁኔታ አሁን እንግዲህ ድሮ ፊያት ከረንሲ ወይም ይሄ የወረቀት ገንዘብ ከመምጣቱ በፊት በወርቅ በብር በሌሎች ማዕድናት ይደገፍ ነበር። የዛን ኢኪቫላንት ነበር ሰርኩሌት የሚደረገው እና ያ ነገር አሁን በኤሌክትሮኒክ ሚዲያው ላይም ክሪፕቶ ከረንሲ ላይም በሌለበት ሁኔታ ነው ሰዎች ገንዘባቸውን ኢንቨስት እያደረጉ ያሉትና ስፔኩሌሽን ላይ ይሄ ግምት ላይ ቤዝ ያደርጋል። ሌላው ጥሩ ጎኑ አይደለም ተብሎ የሚታየው ምንድን ነው ስቶክ ማርኬት ላይም ቢሆን ወይም ፎሬን ከረንሲ ኤክስቼንጅ ማርኬት ላይ ፍላክቹዌሽኑ በጣም አይ ነው። ሲጨምር በጣም ይጨምራል፣ ሲወርድ በጣም ይወርዳል። ሰዎች እንግዲህ ገንዘባቸውን የሚያጡበት ሁኔታ ይፈጠራል። ይሄ ቮለታይል የመሆን እንትኑ ትንሽ አንስቴብል ያደርገዋል። አብዛኛው የህብረተሰብ ክፍልም እንግዲህ በጥሩ መልኩም የማያየዋል። ስለዚህ እነዚህ እነዚህ ነገሮች ትንሽ ኔቲቭ በኔጌቲቭ ሳይድ ይወስዱ። ዚምባብዌ ማንሳት እንችላለን ለምሳሌ በጣም በሚገርም ሁኔታ አንድ ቢሊየን ብር ኖት አላት። አንድ ወረቀት ላይ እኛ መቶ ነው ትልቅ የኢትዮጵያ ትልቁ እንትን መቶ አይደለ። ዝምባብዌ አንድ ቢሊየን ብር አለ ለምሳሌ ማለት ነው፣ በአንድ ኖት ላይ ማለት ነው። እና ምን ያህል ትልቅ የሆነ ግሽበት እንዳለ፣ ኢኮኖሚውን በጣም እንደወደቀ ያሳያል ማለት ነው። እና ለምሳሌ ከዛም ወጣ ብን፣ ለምሳሌ ቬኔዙዌላ ልክ እነዚህ ነው። በጣም ትልቅ የሆነ ክራይሲስ ያለበት ነው። አንድ ዶላር በጣም ብዙ ብር ነው። ኢንፍሌሽን በየቀኑ ነው እና እነዚህ እነዚህ ሀገሮች ላይ የቢትኮይን መምጣት ስፔሻሊ በጣም ማሳ ዶፕትር የሆነው ቢትኮይን ስለሆነ የቢትኮይን መምጣት ትራንዛክሽኖችን በጣም በጣም ቶሎ ቶሎ እንዲሆን ያደርጋል። ሁለተኛ ነገር ደግሞ ስፔሻሊ ያደጉ ሀገራት ሰራተኛ ያላቸው ለምሳሌ ቀደም ያልኩት እነ ቬኔዙዌላ እነ ፊሊፒንስ አገር ሰዎች እና ከአሜሪካ ወደ ትን ይጠይቃል። ብዙ ነገሮች ያስፈልጉናል ማለት ነው። ይሄን ቴክኖሎጂ አምጥተን ለመጠቀም በጣም ትልቅ ኮሚትመንት ይፈልጋል። ያ ኮሚትመንት እንደ መንግስት ፕሮግራማችን ነበር። በሚቀጥለው ሳምንት ደግሞ ሌላ የማህበረሰብ የፋይናንስ ንቃቴናን ያሳድጋል ያልነው ዝግጅት ይዘን እንገናኛለን። እስከዛው መልካም ሳምንት።